ከሰማ ይገለኛል። ሁሉ ነገር ያንቺ ቅድን ነው ነገር ያለሽ። አሁን ልታስፈራራኝ እየሞከርክ ነው? ሰማኛለህ ሻምበል፣ ይሙት እኔ ከዚህ በኋላ አንተ ሰምር መጠመጥበት ሪዝን የለኝም። ፈራ ፈረምሽ። ሰማኛለህ፣ እኔ አባቴ ልጅ ነኝ። አደርጋለሁ እንጂ አልዘትም። ከዚህ በኋላ በህይወቴ እጅህን ለማስገባት ብትሞክር በጥይት አቀባበል የማደርግልህ እኔ። ነገር ቢቀርብኝ ይሻል። እኔም ከዚህ ብሎታ ልብስ ላዘጋጅ የምሮ ህይወት አሳሳቢ ነው። ሰኑ ምሩ ልትታደጋችላለች። በሰማቸውና ባዳመጠችው የድምፅ ጥርጣሬ ያ የተቆለፈው በር እንዲከፈት አድርገዋለች። ላታመልጭኝ አታሯሮጭኝ ይላል ሄኖክ ሀሴት። እኔ አባቴ ልጅ ነኝ። ከዚህ በኋላ እኔን ለማስፈራራትና ወደ እኔ ህይወት ውስጥ እመጣለው ብለህ ብትገኝ በሽጉጥ ነው አቀባበል የማደርግልህ ትለዋለች ሄኖክን። ሄኖክ ልታስፈራሪኝ እንዳትሞክር ይላል። ምን ይሆን መጨረሻቸው አብረን የምናይ ይሆናል ኪራና ናሆም በመጫወት ላይ ይገኛሉ ስለ ምሩ መጥፋት አሳስቧቸዋል በእርግጥ ናሆም መጠጣት አለብኝ በእኔ መገናኘን ሊጠፋችው ይላል ሰኑና ጽናት ጽናት ማድቤት ላይ ነበረችና ቆጭ ብላም እያሰበች ትገኛለች ሰኑ መጣችና አንቺ ምን ሆነሽ ነው ምሳል አቅርብ ብለሽ በሰው ቀረሽ ትላታለች ሰኑ ምሩ የለችም ትናንት የመጣች አልተመለሰችም?። ጨንቆኛል በጣም። ምን ሆና ነው? ሰኑም የዚህ ቤት ሰዎች አኮኩሉ እየተጫወቱ ነው ተራ በተራ እያለች ነበር። ምናልባት ትናንትና እኮ ናሆሚ ትንሽ ተናግሯት ነበር፣ በዛ ምክንያት ሄደች ይሆን ትላለች። ጽናትም እና በሱ ተከፍታ ይሆን የጠፋችው? አላውቅም። እንደውም ትናንት እኮ አንቺ ጋር አልመጣውም ነበር ስመጣ ነበረች እዚህ ቤት ተመልሼ ስመጣ ግን የለችም ወይ ጉድ የት ገባች? ይባላል እያለች ነው ሰኖ። ስልኩ አይሰራም እንዴ ስልኩ? ማ ለሊት ሙሉ ስንደውል አደር ግን ምንም እያነሳች አልነበርም። አይሰራም። ምሩ እኮ እንደዛ አይነት ሰው አይደለችም። ወይ ያፈልጉኝ። ስራ እንስራ እንዴ። በቃ እስኪ ወጥ የተወሰነን ጠብቃትና እንደዛ እናደርጋለን ትላለች። ሰኖም ወይ በቃ እኔም እኮ ስራ መስራት አቃተኝ። በቃ ምሩዬ የለችም ትላለች። ጽናትም ሰኖም በቃ እኔ እሰራዋለሁ ትላለች። አንቺ ሂጂ ቤቱን አጽጪ፣ እኔ እሰራለሁ ቁርስ። ከዚህ ቤት በቃ የሆነ ነገር ሳንሰማ እንውልም ማለት ነው። ምሩ ትገኝ እንጂን የምጠፋለሁ ከዛኔን ይፈልጉኛል ትላለይ ሰኑ። ጽናትም ለማጽዳት ትሄዳለች ወደ ኪራ ክፍል። ሐሴት ቆልፈው ነበርና በሩን ምንም እየተከፈተላት አልነበረም። ከመቼ ጀምሮ ነው ደግሞ ቆልፋ ሄደችው በሯን? እሺ አሁን እንዴት ላነጥፍ ነው አልገውን። ለነገሩ አንጠፋ ይሆናል ትላለች። ወደ ሰኑም ትመልሳለች። ምን ነው የሰኑ ምግር አይጣፍጥም አሉሽ? እንዴ ባክሽ በእናትሽ ሳልፈልግ አታስቂኝ። አንድ ሽንኩርት እንኳን ሳልከትፍ ምንም ሳልሰራ ተመልሰሽ መጣሽ። ትመጫለሽ እንዴ? የሐሴት ክፍል እኮ ቁልፍ ነው። ሄኖክና ናሆምም የትዬ ክፍል ተኝተዋል። ግልግል እሽ በቃ ነው ያግዥኝ ምሩና ሐሴት ምሩ በጣም አሟታልና ምን ሆነሽ ነው ትላታለች። ሐሴት ልልፍታለሽ ግን እንዳጮሄሽ እሺ ካለሽ በኋላ አፏን የታሸገውን ትከፍትላትና እባክሽ መድኃኒቴን እንኳን ስጪኝ እያለች አልነበር። ምሩ ወይኔ እንዴት ነው እሱን የማመጣው? እንዴት ነው የረሳሁት? ቆይ እዚህ አለሽ መድኃኒት ያለኝ አንድ ብቻ ነው። ሌላው ከቤት ነው። የቱ ቤት? የኛ ቤት ነዋ። ባክሽ፣ ልቤን መቋቋም አልቻልኩም። ውጋት እየተሰማኝ ነው። እሺ በቃ ወይ ስሙን ንገሪኝና ፋርማሲ ሂጅ ልግዛልሽ። ፋርማሲም አይሆንም፣ ዶክተር ያዘዘው ነው መሆን ያለበት። በቃ እንዴት ነው መግባት ያለብኝ ከቤታችሁ? አሁን እኮ ብለቅሽ ለማንም እንዳትናገሪ ብዬ ደግሞ ትናገሪያለሽ። ምሩም ጽናትና ኪራ እንደዛ አይገባቸውም እያለች እያወራች ነበር ጽናት ለአንቺ ያደረገችው ነገር ብታውቂማ ይጸጽትሽ ነበር። እንደዚህ ማ አታረጊም እያለች ነበር፣ አይደለም ልትጎጃት እንደዚህ ባላደረግሻት እያለችም ነበር። ሀሴት ምንም አልገባትም። እኔስ ቢሆን ለአባቴ ስል እኮ ነው። እሺ ሄኖክ ምንድን ነው የሚፈልገው ከጽናት? አላቅም እልህ አስይዘው መሰለኝ። ሌላው ቢቀር ሴትነትሽ እንዴት ፈቀደልሽ እንደዚህ ለማድረግ? ለአባቴ ስል ነው። ድጋሜ እሱን ማስከፋት አልፈልግም። እና አባትሽ የሌለውን ሰው ክብር አዋርደሽ የሚቀበልሽ ነው? የሚደሰት ይመስልሻል? ክብርም አይፈልግም። በቃ ዝም በይ ምሩ፣ ከዚህ በላይ አናውራ። ለማንኛውም መድኃኒቴን ካላገኘው፣ ከዚህ በላይ ማውራት አልችልም። እኔ ራሱ አምጭልኝ እሺ። እቤት እንዴት ነው ልገባ የምችለው? የሆነ ቁልፍ አለ አስቀምጫለሁ። በቃ ከዚህ በኋላ አማራጭ የለሽም፣ ታሽገሽ ቆይኝ። ሄኖክ እና ሀሴት ደረጃ ላይ ይገናኛሉ። ቀሳቲም እንዲህ ይላታል። አንታያለህ፣ ምን መረጋገት አለ አሁንስ በገባው በወጣው ቁጥር የምጨቀጭቀኝ ነገር ምርር አለኝ፣ ይላል ሄኖክ። ከመረርኩ እኔን ተወኝ፣ መተው ነዋ፣ ይህንማ የምፈልገውን ነገር አድርግልኝና ከዛሽ፣ ብለው መጨቃጭቅ ይጀምራሉ። ወንድ አይደለም ድንጋይ፣ ዝም በል እያለችው፣ እያወረደችበት ትገኛለች። ሀሴትም ጥለው ትሄዳለች። በንዴትም እሻውን ልጅቷስ፣ አሁን ግባና ተንከባከባት ብላ ቀጭን ትዕዛዝ ሰጣ፣ ጥለው ትሄዳለች ዋስጣት ናንቺ ያለኝ ንዴት እየጨመረ ነው ይላል ሄኖክ። አሳይሻ አለው እያለም እየፎከረ ነው። ጽናትና ሰኖ በቃ ፈዘዝኩ አልሽ እንደዛት በይ ሳሎን ላይ ነበረች። ምን ላድርግ ብለሽ ነው? ውስጤን እኮ በጣም እየጨነቀው ነው። የሆነ ነገር ሆና እንደሆነ ምሮ እኔም አላስጨንቀሽ ብዬ ነው እንጂ ምንም ሰላም አልሰጠኝም ልቤ። ቤቱ እኮ ጭል አለ። እሷ እኮ ጓደኛችን ነበረች ትላለች ጽናትም። ሄዳ ነው ብለሽ ነው? እንደወደ ወደ ቤቷ። የሆነ ነገርማ እየተሰማኝ ነው። እንደዚህ እያወሩ እያለ ሄኖክ ይመጣል። አሁርንጅ እንጂ ምነውን የተመጣ ዝም አላችሁ? ሰኖ መቀላለ ተጀምራለች። እያማችው ነው። አረ አናማህም። ጽናት በልቧ ማጉራረም ተጀምራለች፣ ፊት እኮ ያስታውቃል እያለች ነበር። ምን አልሽ? አላት፣ የሰማት ይመስላል። አረ ምንም፣ ምሳ ላምጣልህ ወይ ነበር ያልኩት። በልች፣ አለው። እንደውም በጣም ደስ ይላል። ሰኖ ነበረች የሰራችሁ፣ ያው እንደ ጽናት አይሆንም። ፊታችን እኮ ሸመደደው፣ ሊሰለን ነው እንዴ? ተላለች ሰኑ ጽናትም ሳኑ እንደዛ አተበይ ገና ሳታገቢ ትላለች። ጭጓጉት ትያለች እየሰደበችው ነበር። ናፍቀኛለች ምሩም ይላለሁ። እሷም እንደ ኪራ ዜነኝ እስከምትል መጠበቅ አለብን ተላለይ ሰኑ። ናሆም እነ ኪራ በጣም እኮ ወዳታአለሁ በጣም እኮንማ ፍቅራት እንዴ፣ በዛ ጭቅጭቅም ማጠላይ ልትሄድ አትችልም። መድኒት እኳን አልያዘችም አልወሰደችም ይላል ሄኖ። ናሆም በቃ ጉዳዩን ምንበት እያለው ኪራ እየመከረ ይገኛል። በእኔ ምክንያት ነው ብሎ ራሱን ይጠይቀዋል። በአንተ ምክንያትማ ምንም አይሆንም፣ ፍቅራችን ያው ተራራ ነው ፍቅራችን ይላል። እንደዚህ እየቀለዱ እያወሩ እየሳቁ ይገኛሉ። እንዲህ በቃ ተረት ተረት ቻልክ አይደል ይላል። ኬራም ቤት እኮ ያለሱ አይደምቅም፣ ለውጥም የለው መድኃኒትም አልወሰደችም፣ አሁን በምንም ነገር አንጋጭም ይላል። በቃ ወደ ቀልብ ተመለስ፣ መጠጣት አለብኝ ይላል። ኪራም እንዳይጠጣ ይገፋፈዋል፣ ውሃ ያዝለታል። ኪራ፣ ታውቃለህ የሴት ልጅ አይምሮ በአንዴ ቀኝም ግራም ያያል ውሃም ጭሊ ብሎን አሁን ማዘዝ ይጀምራል። ጽናት አሁንም በሩ ጋ ሄዳ ትቆማለች። አሁንም ቁልፍ ነው እንዲህ ይበር ትላለች። ይህ ሀሴት ክፍል ቁማ እያዳመጠች ነው። ለብዙ ጊዜ ለብዙ ሰዓት ተመስጣ እያዳመጠች ነው። ውስጧ የሆነ ነገር እንዳለ ነግሯታል። ሄኖክ መጣ። በሰላም ነው? ብቻሽን የምታወሪው በሰላም ነው? እስኪ ስለ እኔና ስለ አንች እናውራ። ምንም እናውራው ነገር የለም። ደግሞ ታምሪያለች። ስተኝ ምን ማለቴ። በህልሜ ይችሽ ነው ጥለው ትሄዳለች። እግሬ ስር ወድቀሽ ካላየውሽ ማን የደለውም ይላል ሄኖክ። ሀሴት ትሄዳለች ወደ ምሩ ቤት። ሳሎን ላይ ቁጭ ብላ እያሰበች ነው ሀሴትም። ለአንድ ሳምንት ቆልቷት ነበር ይላል ሄኖክም። ጽናት ከሄደች በኋላ አይ የሰው ልጅ ኖርኩ ሲል ይሞታል፣ አንኖርኩም ሲል ደግሞ መኖሩን ሳያውቀው እንዲሁ በከንቱ ያሳልፈዋል። ምሩ እንደዛ ሁና በህመሟ ላይ በህመም ጣራ ላይ ሁና እንደዛ ለጓደኛዋ ስትጨንቅ በራሴ ነው ያፈርኩት ከዚህ ቅዠት ሕይወት መቼ ነው የምርቀው? አበቃ ሲል ይመጣል። ከአራት ዓመት በኋላ ያለቀስኩት አንገቴን ደፍቼ አልበቃ ብሎኝ በድጋሚ ይታገላል። ደስቴን ሊወስድ እያለች እያሰበች ነው ብቻዋን። እረ መድኃኒቱን ይዤ ደውጣ ሰው ሳይመጣብኝ ደግሞ ትላለች። ናአሁ ምጣ በሩን ስው ተከፍቷል። እንዲህ በር እኮ ቆልፌ ነው የወጣሁት ይላል። ማይበቃ የሆነ ነገርማ እራሷ ይሆናል ብሎም ዝም ይላል። ሀሴት መድኃኒቱን እየፈለገች ነው። ለመውጣት ስትል አየችው። አምላኬ ወይ ተለመነኝ፣ ለሰራው ስራ አታዋርደኝ። ስራዬ በርግጥ በድንገት የሚያስወግራል እያለች ነበር፣ ግን አሁን እንደሄኝ እያለች ጾለት እያደረገች ነው። ቁጭ ብሎ ባለበት ሰዓት ኪራ ይደውላል። አቤት እኮ ሄድኩ፣ ደብሮ ነበር። ካፌ ነህ እንዴ? አሁንም አምቦልከብዘኝ ነው። እሺ መጣ ብሎ ይወጣል። ተመስገን አምላኬ ትላለች። አሴትም ከጉድ አወጣኸኝ አለች። ኪራን ምሩና፣ ሄኖክ አንበሲት ምን ሆነች ነው እንደዚያ የተደከምሽው አፏን ከከፈተላት በኋላ ፕላስተሩን የታሸገውን ምሩ ኪራ ጽናት ማለት ትጀምራለች! ቀስ ባለ ድምፅ ሄኖክ በጣም ይሰቃል። ድምጿ ቀስ በማለቱ ቆይ ምን አርጌ ነው ትለዋለች! እኔ ምን አጠፋው ብላም በዘገምተኛ ድምፅ እያወረችው ነው። እኔስ ይስ ህይወቴ፣ እሺ በቃ ውሃ ጠጣኝ ትለዋለች። ይሰጣታል። ታውቂያለሽ አንድ ሰው ክፉ ከመሆኑ በፊት ጥሩ ነው ልክ እንዳንች ብሎም ማውራት ይጀምራል ሄኖክ ታሪኩንም የሚነግራት አለምሩ ሀሴትንም ማውቃት ግቢ ውስጥ ነው። በጣም ወዳትና ፍቅራት ነበር። እሷ ግን ዘወር ብላ ታኝም ነበረ። ያው ሰው ስታጣ ወደ እኔ ትመጣለች፣ ሰው ስታገኝ ደግሞ ትሄዳለች። ጓደኛ ያዘች፣ ከዛ ዝም አልኳት። በግቢ ውስጥም ይሳለቁብኝ ነበር፣ ያዋርድኝም ነበር ቀን በቀን እሷም ጓደኛ ብቻ አደረገችኝ። ጓደኛ ይዛ ነበርና ከተለያዩ በኋላ አሁንም መጣች ወደ እኔ። ከዛ አንድ ቀን በጣም ሰክራ ነበር ነበርና ሳምኳት ከዛም በቃ ለመልካም ነገር ብዬ ቪዲዮ ቀረጽኳት። ታውቂያለሽ ሀሴት ለአባቷ የመጀመሪያ ልጅ ብትሆንም ለእኔም የመጀመሪያ ፍቅረኛ ነበረች። በሌላ ሴት ፎቶም እንድባረር አደረገችኝ። ቪዲዮ ቀርጻ አባቷ ማባረረኝ ከትምህርት ቤት። እኔም ያለኝን ሻንጣ ይዤ ወደ እናቴ ሄድኩ። እናቴ የሰታኝ በጣም አዘነች። አባቷ ብዙ ግቦችና በደሎችን አድርሶብኛል፣ አስደብድቦኛልም። ታዲያ ሁሉ ነገር አድርገኝ እንዴት ናት ጥበቃላት የምትይኝ? ችግራችሁን ራሳችሁ ፍቱት። እኔን ተውኝ፣ ትላለች ምሩም፣ አይ ይቅርታ ብዙ ነገር ሰምተሻል። የሰማሽው ነገር ደግሞ ከባድ ነው፣ ለቅሽ አልችልም ብሎ ተመልሶ ያሽጋታል፣ ይወጣል። ከክፍል ካስቴት ጋር ይገጣጠማሉ። አምስት ደቂቃ ብለሽ ቀኑ ሙሉ ታወኛለሽ ይላታል። ራስ አይደል ያመጣት እያለች መጮህ ትጀምራለች። ቀስ በይ ይላል፣ እንዳይሰሙሽ። ሰሙሽ በሰሙና ካንተ ተገዥነት ወጣው ይላል ትላለች። ብዙ ከተከራከሩና ከተጨቃጨቁ በኋላም ላታመልጭኝ አታራርጭኝ ይላታል። ሰኑ እና ጽናት እንዴት ነሽ? ሰላም ከተባበል በኋላ እነጣል ኩብሽ አይደል ተላላይ ሰኑ አሀው ምን ነው? የዚህ ቤት ጎረምሳ እኮ አልተቻሉም። አቧራ እኮ አሸከመኝ። ከዛ ቀየር የመጣው ማን? ሄኖክ ነዋ። ታዲያስ ምን አዲስ አለ? ስለምሩ ምንም የለም። ናሆሚ እኮ ከቀልቡ አይደለም። ለቤተሰብ እንዳንደውል እንዳንነግር እንኳን ቤተሰብ ማስጨነቅ ይሆናል ብለን እየጠበቅን ነው። ኬራም እስኪ እስከ ነገን እያለ ነው። ግን ህይወት ስታስጠላ አላይ። ጽናትም ሰኑ የቷ? የላይኛዋ የታችኛዋ? ትላለች ሰኖ መሸም ቀለኛ ነች ና መቀለዱን ቀጥለዋለች። በእሱ ስራ ማጣልጋ አትግቢ። ብዙ ከተጫወጡ በኋላም ሳበል ተሻ ትላታለች። ባዶ ከመሆኑ የተነሳ እየራበኝ ነው እያለቻን ነው። እሺ በቃ ላምጣትልና ጽናትም ትወጣለች። ሰኑ ስልክ እያወራች ነው። መመልከቻውን አስገቡት፣ ከዛ በኋላ እመጣለሁ እኔ እያለች እያወራች ነው። ስልኩን ዘግታ ካወራች በኋላም በሩ በሩ ስር ነበረችና ሲንኳኳና ሲንኮሻኮሽ ታዳምጣለች። ከሐሴት ክፍል የሆነ ሰው አለ ብላ ጠጋ ብላ ለማዳመጥ ትሞክራለች። ኪራ መጣ። አንዲ ምን እያረክሽ ነው? ኪራ በሩን ክፈተው ሰው አለ ከዚህ ክፍል። ሐሴት ትሆናለች። ተኝታ ነው የሚሆነው። የቆለፈችው ደግሞ ማንም እንዳይረብሻ ስለማትፈልግ ነው። በጭራሽ አይሆንም። ጽናትም መጣች። ምን ነው ሰው አለ እዚህ ውስጥ። አረ አይሆንም ብለው ተከራከሩ። ሰኑን በእናተ ብላ ኪራ ክፍሉ እንዲከፍተው ታደርጋለች። በቃ ችግር የለውም፣ እኔ ቁልፋልኝ እከፍተዋለሁ። እመነኝ፣ ለምንድን ማታም ነው ትለዋለች። ሲከፍቱት ምሩ ነች። ምሩ ራሷን ስታና በጣም አሟት ትገኛለች። ተደናገጡ። ሐሴት ጉዞ ላይ ናት፣ ብቻዋን መኪና መንገድ ላይ ተንጎራደዳለች። ይች አለም ስቃይ ናት፣ አንዱን ፈተና ስናልፍ ሌላ ታሳየናለች። ዛሬ አባቴን ላለማስከፋት ብዬ የሰው ሕይወት አበላሸው። ደግሞ እኮ ነግሬ ነበር እንዳመማት። እዛ ቤት ሁለተኛው ማ አላይም፣ አይናቸውን አላይም ልብሴን ይዥውልቅ ልበል። ሀሴት ተመለሰች። ና ወደ ክፍሏ ደብዳቤ መጻፍ ትጀምራለች። አውቃለሁ ሰውነኝና ነኝ ና ሳሳታለሁ። ለአባቴ ስል ጀግናና ጀግና መስዬ ለመታየት ስል መሆንም ስለነበረብኝ ያለ አቅሜ የማልችለውን ፈተና ስጋፈጥ ራሴን የተሳሳተ ቦታ አገኘሁት፣ ይላል ደብዳቤዋ። አውቃለሁ ተናዳሃል። ኬራ ያ የግቢው ጓደኛ ያልኩህ ሄኖክ ነበር ጓደኛህ፣ ያንተ ጓደኛ ብቻ። አባቴን ላለማስከፋት ስል ድጋሜ ተሳሳትኩ። ድጋሚ እያስፈራራኝ ነበር። ምሩ ደህና እንደምትሆን ተስፋ አለኝ። ጽናትም አንተም መልካም ሰው ናችሁ። በእኔና በአንተ ምክንያት ያለው ነገር ግን በዚህ ይቅር። ሀሴት ብላ ደብዳቤውን ተጽፈዋለች። ጓዟን ሰብስባ ለመውጣት ትጀምራለች። ሁላችሁም ትናፍቁኛላችሁ። እዚህ እንድኖር አልተፈቀድልኝም። እኔ ብቸኛ ነኝ ትላለች። ሄኖክ መጣ። ወዴት ነው ወዴትም? እያለቀሽ ነው? አይደለም። ለማንኛውም ምሩን ራሷን ስታግኝ ቤት ናት። ምን ሄዳለች። ይህ ከሆነማ እኮ ትናገራለች አሁንም አይነን በጣዋጭ ወህ ሄድ ከኪራ ጋር እኔ መለየት አልፈልግም። ጓደኝነታችን ማለት ጣዋል አልፈልግም ይላል። ያጣው ያኔ ጽናትን ስትመኝ ነው ትለዋለች ሀሴትን። እንደዚህም አይሆንም ከሰማ ይገለኛል። ያንቺ ሀሳብ ነው እለዋለሁ። እንደዛ እንደሆነም ንገሪው። ከዚህ በኋላ ለማስፈራራት ብትሞክር በጥይት ነው የምለህ፣ ያባቴ ልጅ ነኝ። ድራማው በዚህ ነው የተቋጨው። ሰላም ጤና ይስጥልኝ። ቻናል ለቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉላለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሆነላችሁ። በቀጣይ ቪዲዮ እስከምንገናኝ